ይሄንን አድርግልኝ ጊዜ መሰላት ነው እንጂ፣ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከኔ ጋር ሱ ሆና እኔን አግዛኝ ያጠፋው ጥፋት እንደዚህ ያጠፋው ብላ በሽማግሌዎች ሱመያን እንድለምናትና ና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው እኔ ላጣራ መጣሁ። ሰላም ምን ልታረግ መጣች? ቢያንስ እኔ ከጣራው ካስመረመርኩ በኋላ ስጥሊ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉ፣ አረቦች አሉ፣ ሴቶች ዳ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም ውድ የተከበራችሁ የሶርቤተሰ ናችሁ ደህና ናችሁ ወይ በያላችሁበት ሰላም ኑልኝ ላይክና ሰብስክራይብ ማድረጋችሁን እንዳትረሱ ዛሬ እንግዲህ ሳይድ እንግዲህ የምርመራ ውጤቱን ይዞ መጥቷል ማለት ነው በነገራችን ላይ በጣም የሚያስደነግጥ ውጤት ነው ይዞ የመጣው አላቅም ብቻ ነገሮቹ ከየት ወደ የት እየሄዱ ባይሆንም ባናቅም ኑሩ ባናቅም አብረን እንግዲህ ከመከታተል እና አይዟችሁ በርቱ ከማለት ውጭ ምንም የምናመጣው ነገር የለም። ዝጋ ሰላምም እያለቀሰች ነው ማለት ነው። የሰላምን በሌላ ቪዲዮ እንመለስበታለን ማለት ነው። ዛሬ እንደምናየው ቪዲዮ እንግዲህ የሰይድን እውነት ልጅ ወልዷል ወይ ከሱማያ ጋር እያለ ሌላ ጋ ቪዲዮ ወልዷል የሚለውን ነው ማለት ነው። አብራችሁን ቆዩ። ወደ ቪዲዮና እንሄዳለን ማለት ነው። እስከ እስከመጨረሻው ማየታችሁ እንዳረሱ ላይክ፣ ሸር ለምታረጉልኝ በጣም አመሰግናለሁ ማለት ነው። አሁንም ሸርና ላይካችሁ አይሌ ማለት ነው። እስኪ ወደ ቪዲዮ እንሄድ። ቪዲዮን አይተን እንንጣ። በነገራችን ላይ ሰሄድ ምንን እያደረገ እንደሆን አላቅም። አሁን ላይ ሰሄድ ምን እያደረገ እንደሆነ አላቅም። እኔ ለራሴ ማለት ነው ሜሞሪ ነው ወይ ምናም ብላችሁ ነበር። እኔ ሜሞሪ ትቻለሁ። ስለ ሜሞሪ አይደለም። ልጅቷ ጠፍታለች፣ ከዚህ ሀገር ወጥታለች ተባለ። ሳፍሬት እንዲለች አላቀ ከሁለትም ከሶስትም ቀላይም በላይ ሲዞር ነበር። ከተማም በሙሉ ችም ጠፍታለች ተባለ። ከዚህ ሀገር ወጥታለች ከባሏ ተባለ። ከባሏ ጋር ጣልታ። ስለዚህ አሁን ምን ላርገሽ? ላስመረምር ነበር የመጣሁት። በፈለግሽው ልማልልሽ አልኩ። ማልኩኝ ወላሂ የኔ ልጅ አይደለም። ወላሂ የኔ ልጅ ከሆነ ዛሬን ቀና ያሳድረኝ ማለልሽ አልኩ። የኔ ልጅ አይደለም፣ በፈለግሽው ልማል አልኩ። ሰው እኮ ማንኛውም ሰው የራሱ እምነት አለው። በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩ። በቃ ከምርመራው ውጭ እኔ ምዬ ኳሾች የምጠይቅበት እኔ ነኝ አንቺ ምን ያስጨንቅሻል? እኔ ልማል በፈለግሽው በፈለግሽው ማለት ለማለት በመኘኝ ነገር አጣራ እኔ እንዳጣራ ነበር ሰላም ልጁ እኔ የላክሻት አንቺም እጅሽ ውስጧ ካለ አብራችሁ ተነጋግራችሁ ሌላ ሰዋት ልክ ነበር። ከዚሁ እንግዲህ ቪዲዮን እንግዲህ አይተነው መተናል። እንግዲህ ሰኢድ እንግዲህ ልጅቷን ፈለግኩ ፈለግኩ፣ እስካሁን ድረስ ልጅቷ የት እንዳለች አላቅም። ጭራሹኑ ደግሞ ከየመን ልጅቷ ወታለች፣ ከባሏም ጋር ተጣልታለች አለ። እሺ አሁን ይች ልጅ ማለት ነው እኔ ግራ ያገባኝ ይች ልጅ በማን ምክንያት ነው የተጣላችው? በእነሱ በእሱ ምክንያት ነው እውነት? ይች ልጅ ተጣልታ ሄደችው? ለምንስ ላለ እሱን ላለማገኘት ላለ ፈለገች ለምንስ፣ እንዴትስ ወጣች እችልሽ? ሲጀመር ማለት ነው ግራ የተጋባይ ነገር ማለት ነው። እንዴትስ ይሄ ነገር ተፈጠረ? ያን ነገር ሂዳ ለሱማያ ያን ነገር እንደዛ ካቀበለች በኋላ እዚጋ ሁለተኛ ጠብ ከቀሰቀሰች በኋላ የራሷን ቤት መጀመሪያ የሚሆን በኋላ የሚሆን ያበላሸችው አይታወቅም። ግን እዝጋ የእነሱ ማያን ህይወት በጥብጣ እሷ ከሀገር መውጣቱ ምን ይሉታል ነው የእኔ ጥያቄ። ከሀገር መውጣቱ ምን ይሉታል? እዚ ጋ የነሱን የእነሱን ህይወት በጥበጣ ማለት ነው። ሁለተኛ ደግሞ ሰኢድዬ ማለ ነው እንግዲህ ማንም እንግዲህ እስከሚያውቀው ድረስ እንግዲህ ወላ ራሱ የአላህ ቃል ቀላል አይደለም፣ ዝም ብሎ ወላ የሚባልበት አይደለም። እውነቱን ከሆነ እንግዲህ ምንም ማረግ አይቻልም። ሱማያ እንግዲህ ማመን ነው ያለባት ብዬ ነው የማስበው በቃ ከማመን ውጭ ምንም የላት። ላኪን ግን ይቺ ልጅ የሆነ ነገር ወይ የሆነ ተልእኮ አላት፣ አንድ ወይም ደግሞ የሆነ ነገር እውነት አላት፣ ወይ እውነት የእሱ ልጅ ነው፣ አሊያም ደግሞ የሆነ በቃ የቀናችበት ነገር አለ። እነሱን በጥብጣ ከአገር ለመውጣት ከዛ ለመውጣት ስላሰበች ሱማያን የሆነ ነገር ጭንቅላቷ ላይ የሆነ ነገር ፈጥራ ከዛ አገር ወታለች ማለት ነው። በቃ ይሄ ነው አጭሩ። እና ሲቀጥል ደግሞ ይቺ ሰላም የምትባለው በነገራችን ላይ እኔ ሰላም የምትባለውን ብዙም እንትር አላልኳት። አይታችኋትም ከሆነ በተደጋጋሚ ቪዲዮም ስሰራ ምንም አይታችኋት ከሆነ ማለት ነው። ለምን እንደሆነ አላቅም። በእርግጥ ከሱማያ እያጎመ ቆሟ። ለምን ቆመች አልልም፣ ግን ለምንድነው ከሁለታቸውም ጎን ያልቆመችው ነው ጥያቄ። ለምን ሁለታቸውንም ለማስታረቅ ለምን አልተነሳችም? ግን ማለት እሷም እኮ የሆነ የግራ ነገር እኮ ነው እያደረገች አለችው ማለት ነው። አሁን የምን ላይ ተቀምጣለች? ሰይድም እንደተናገረው ከሆነ ሚስጥር አለኝ እሷም ጋር ሚስጥር አለ እኔም ጋር ሚስጥር አለ ብሏል። እንግዲህ ማለት ነው ከማን ጋ ከሰላም ጋር፣ ሰላምና ሰይድም የሆነ ሚስጥር አላቸው። እንዴት ነው ምንድነው? እሱን እንግዲህ ይፋ አልወጣም ለጊዜው ማለት ነው። ለጊዜው ይፋ አልወጣም። ላኪን ግን እኔ ደስ ያላለኝ ነገር የሆነ ነገር እንዳለ ግን እጠራጠራለው። የሆነ ነገር እንዳለ የሆነ ያስጠረጥርባቸዋል ማለት ነው። እና ወዲህ ተመልካቾቼ እንግዲህ ሰኢድ እንግዲህ የመን ደረስ ሂዶል። የመን ደረስ ሂዶ ውጤቱ ልጅቷን አላገኛትም። ቢያቺ የሰይድ ልጅ ነው ብላ ለሶማያ የነገረቻት ልጅ ከየመን እንደወጣች እና ወደ ሌላ ሀገር እንደሄደች ልጇን ይዛ ከባሏ ጋር እንዴት ተጣላች ነው ማለት ነው። ሰይድ የተናገረው ከምን እንዴት ተጣላች፣ በምን ተጣላች? እሱን እንግዲህ ባሏ እናሷ ነው የሚያውቁት። ሌላ ማንም የሚያውቅ ነገር የለም ማለት ነው። ለምን እዚህ ጋር ደግሞ እነ ሱማያ ጋ መታ። ለምን ይሄን ነገር እንዲቀሰቀሰችና እንዴት ይሄን ነገር እንዳደረገች ደግሞ ይህንንም ማንም የሚያውቅ የለም። ለምን ልጅቷ የሆነ ነገር አስባለች፣ የሆነ ነገር ዙሮ ማድረግ ንፈልገውን አርጋ ከዛገር ወታለች። እና አንዳንዴ ጓደኛ መስሎ አሁን ላይ ጓደኛ ይመስልና ዘወር ስትሉ ግን ጥላት ሆኖ ነው የምታገኙት። ሱማያ ዙሪያሽን ብታጣሪ ባይ ነኝ በእርግጥ ሰኢድ ጥፋት የለበትም ወይ? በደንብ ጥፋት አለበት። ኢቭን ባለፈው ራሱ ይችኛይቱ ልጅ እንደዛ ማዋራት አልነበረበትም ነበር። እንደዛ ማዋራት አልነበረበትም ነበር። ለምን እሱ የጠየቃት ስለ እንትር ነው የጠየቃት። ሲጀመር መጀመሪያ ብሎ ሲያገኛት የጠየቃት ምንድነው የጠየቃት? ሚሞሪ ነው። ሚሞሪ መጠየቅ የለበት ነበር በሰዓቱ ስለ ሚስቱና ስለሄሌበት ነገር ነበር መጠየቅልበት ያን። ነገር ግን አልጠየቀምም፣ አላረገውም ማለት ነው። ስለዚህ የሆነ ነገር ብቻ የሆነ ዙሪያቸውን የሆነ የተሳሰረ ነገር አለ። ያ ነገር ሁለታቸውም ሁላቸውም አልገባቸውም ማለት ነው። አለሙሄም እንግዲህ እኔ እንደገባይ ከሆነ ሶማያ የልጆችሽን አባት ያለሽን ዙሪያሽን ነገር አጣርተሽ ወደ ትዳረሽ ወደ ህይወትሽ የምትቀጥም ከሆነ ቀጠለሽ፣ የምትቀጥም ደግሞ ህይወት ይቀጥላል። ነገሮችን ብታስተካክይ ባይነኝ ማለት ነው። እናንተ ደግሞ ምን ትላላችሁ ማለት ነው? ኮሜንት ላይ እስኪ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ላይክ ሸር ማድረጋችሁን ደግሞ አትርሱ ማለት ነው። በያላችሁበት ሰላም ቆዩልኝ። ባይ ባይ።